መጀመሪያ ሄደ፣ ፊትህን አስተኩሰው። ይሄ ያለልክ የተጨማደደውን እኔ ሺሻ ሚዲያ ላይ ባጨስ በልቼ ጠግቤ ነው፣ እንዳንተ አፌን አድርቄ አፌን አጣምሜ አይደለም። ክብር ያለመደብህን በክብር ሚስትህ ስለተጠራችልህ ነው አምባጓሮ የምትፈጥረው አንተ ማንም። ሲጀመር የኔን ስም ለመጥራት ለምን እንደተጠራ ብታውቀው፣ ክብር እንደተሰጠ ብታውቀው አፍህን በዘጋህ ነበር፣ ራስህን ባከበርክ ነበር፣ ክብረ ቢስ ሴቴና ከሞት አይፈራ ምን እንደተባለ ሳጠቅ መታ የምትለው ንግግርን አስተካክል። መጀመሪያ የአንተ ሚስት ማንነት ምንድን ነውና ነው እዚህ ጋር አጀንዳ የምትሆነው? በምኗ እኛ የምናውቀት ስትለምን ነውሽ? ስትሸጥም አይቻት አላቅ ምን እየመጣች በየቤቱ ቶሎ አድርጓት እየተባለ ሲለመን ነው። ሽም አቀው ክብረ ቢስ፣ እንደ ሽምግልና ተከበር። ካልተከበርክ ደግሞ ከዚህም በላይ ዘረጥ

በመጨረሻ ሰሞኑ ብር አረቦቹ ተቀበይ ተቀበይ፣ ማሬ ማሬ ብሩን ተቀበይ። ታይ ጥሩ አይደለም፣ ጥሩ አይደለም። አረቦች ደግሞ አልሰጡኝም። ምንም ጠይቄ ነበር። ተቀብዬ ሰጥቼው በነበረ ይዞ ሄዶ ላይ ሚስት ጋር ሊበላ ሊበላ ያ ያሳድግበት ምን የፈራ ግዜ እንደ ወዲየኔ ወዲየኔ እኔ አላደረኳት። እኔ እኮ ሴት ነኝ። ምን አይነት አንተ ወንዲ ብለው መጠራት እራሱ ያሳፍራል። አንተ ማለት ከሴትም ሴት ማትረባ ሴት ነህ አንተ ብስብስ። ታንተ እንኳን ሴት ይሻላል። እንደ ስንት ጀግና ሴት አለ

ብዬሽ በቃ እያልኩትን ብያለሁ። እኔ እኮ ምን ግማታም ነው ታለ ይግባ እኔ ጠይ ምን እኔ ምን አገባኝ? ጥቃት የደረሰብሽ ጥቃት